እሺ ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ ቤተሰቦቻችን ቤተሰብ እንግዲህ ባለፈው የለቀቅነውን ቪዲዮ አይታችሁ ነበር። መንጌ እንግዲህ አብርሽ ባላረገው ነገር ላይ ትንሽ ያልሆነ ነገር ተናግሮ አብርሽንም እኛንም አስደብሮን ነበር። ያው አብርሃም ስራ በማቆሙ ምክንያትም አብርሽ እንግዲህ እንደምታዩት ዶርም ነው ተኝቶ የሚውለው። ያው በጣም ድብር ውስጥ ነው፣ ድብር ውስጥ ነው ያለው እና ዛሬ እኔ በረከት ማሴ በመሆን ቲክቶክ ላይ የሆነች ቪዲዮ፣ የምታስቅ ቪዲዮ አይተናል እና እስኪ አብርሽና ትንሽ ቤተሰብ ጋር ነን ብለን ከዶርም ጠርተን እንግዲህ እቺ ስፖርት እንትን ላይ ምርጥ ቪዲዮን እንሰራላችኋለን። እንግዲህ አብርሽን እንጥረውና አብራችሁን ቆዩ። እናንተ ቤተሰብ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። እስኪ አበረታቱን። እስኪ ላይክ ብታደረጉ እናንተ የሚጎልባችሁ ነገር የለም። የእናንተ ብርታት ነው ለኛ። እኛ በቃ ከናንተ ምንም አንፈልገውም። ላይክ ብቻ እንድታደርጉልን ሰብስክራይብ አድርጉልን። በቃ እንወዳችኋለን። አብራችሁን ሆኖ አብርሽን እንጥረው። እኛ ጋር ቆይታ አድርጉ። አብራም አብርሽ አብርሽ እንሂዳ፣ ተከታተል ተከታተል። እንሽ አብራችን አብርሽ አብራም እንግዲህ ቤተሰብ ውስጥ ነው ያለው። እስኪ አብርሽ እንቅልፍ ምቀን ሁሉ ነው የምትተኛው። ስራ ይታይ ይጠፋል ብለህ ነው። ምንድን ነው? ና እስኪ እንደ እዛች ጋር ሰላም ናቸው? ምንድን ነው? እስኪ ቤተሰብን የሆነ ነገር በላቸው እስኪ። ስለምትቀርጹት ነገር ሳላውቅ እንደ የሆነ ነገር በላቸው። ሰላም ናችሁ? እንዴት ናችሁ? እኛ ደህና ነን። ምን ይዘው እንደመጡ አላቅም። ከተኘውበት ቀስቅሰው እና ምንድን ያጣችሁ? ምንድን ነው እስኪ ሆነ ንገር አንተ ንገር አንተ ንገር፣ እንደውም አስቴ ንገሪ። ኧረ እናንተ ተናገር። ያው እንግዲህ ቤተሰብ ከዚህ በፊት አብራርተንላችሁ አለ። እናንተ እንግዲህ ለአብርሽ ግልጽ እናድርግለት። ያው አብርሽ እንግዲህ ዛሬ ቤተሰብ ጋር የሆነ ምርጥ ነገር ዘን ለመጠናል። ምንድነው ባንድ ላይ ሆነን እዚች ጋር ስፖርት። እስኪ አብርሽ በጣም ስፖርት ወንድሜ ሲሰራ ብሎ ተጎሩ ብላ ወንድሜ ያይታማን በስፖርት እስኪ አቅምን አብራምን እስኪ እስኪ አብርሽን አቅም እንየው በማለት ሶስታችን ተስማምተን ከቲክቶክ የሆነ ሀሳብ አይተናል እና ሁላችንም በቃ ፈታ እንድን ነው ዋናው አላማችን ዞሮ አንተ እንዳትደበርብን ነው አብርሽ አንተ ለማዝናናት ነው ቤተሰብንም ለማዝናናት ነው አዎ ቤተሰብም አብራችሁ ነው ነው ደግሞ ማለት ነው ስፖርትን በትክክል ከሰራለን ሽልማት አለው አንዴ እሱ ማዘጋጅተናል እኔ ራሱ ሚሸልምን አታውቀው ስፖርት ከመቼ ወዲህ ነው እኔ የምሰራ አንተ ውሸታ እንግዲህ አብሽ በቃ ለሱ እናንተ ፊት እንዳይዋረድ ስፖርተኛ ነኝ እሷ። የሆነ ነገር እንጠቀልልና እዚህ ጋ እንሰራው። በውስጥ ለምን ትልቅ እንዲሆነ ለምን ጡት ማሳጅ አታደርግም? አታደረግም? ምንድነው፣ አብርሽ ይህን ስፖርት በትክክል እኛ እንደፈለግነው ከወጣንልህ ማስቴን በረከት እኔም ገራሚ ገራሚ የሆነ ሽልማት አዘጋጅተንልሃል። እንግዲህ በተለየ ስፖርት ነው። ስፖርቱን እና እዚህ ጋር ሁላ

ሲጀምር ምንድነው? እናንተም ያቀላችሁ። እኛ እኮ እናንተ አንተ ዘና ትላለህ ብለን ነው። አብርሽ ተጎዳህ ነው? ዘር በለን በቃ፣ ይቅርታ። እኛ እኮ አስበን አይደለም፣ እንኳን አንተ ዘና እንድትል ብለን ነው። አጀና ሞኝ አለቀጉኝ አልኳችሁ አይደል እንዴ? እሺ በቃ ሆነ ይዞ በቃ እሺ፣ ይቅርታ ማርያም አብራም እኛ ይሄን አስበን አልነበረም። አንተን ዘና ለማድረግ ነበር እኮ ቤተሰቡን ለማዝናናት እንትንም ከድብርስ ለማውጣት ብለን ነው

በቃ እሺ፣ በጣም በቃ እያለ ሰውዬው ወደ እዛ ታጣሚ ሲጀመር፣ እናንተ ምንድን ነው የሚቀለድበትና የማይቀለድበት አታውቅም? እንኳን እንትን ለመዝናናት ብለን ነው፣ ከምር አብርሽ፣ ይፈጠራል አላስብነውም ነበር። ይቅርታ አድርግልኝ በቃ እሺ፣ ይቅርታ

ቅርታ አደረግልን፣ በቃ ይሉ እንደዚህ ሆነህ ነው። በቃ ተመታተረን ሀሳብ አመጣነው። አንተ ስለደበረህ ነው ደግሞ እንድትዝናና ብለን ነበር። ይሄን አላሰብንም ነበር ብር

እኮ ቤተሰብ ነው እንዲያበረታታ እያበረታቱም ስለሆነ እኮ ነው ደግሞ ቪዲዮ እየሰራ ቪዲዮ እየሰራ ለወጥ ካልፈልግ ደግሞ እንዳንጎዳ እኮ ነው የሚሰራ። ቢያንስ በዚህ ቢያልፍልም ቪዲዮ አንሰራም፣ ቪዲዮ አትሰሩ፣ በቃ እንደዛ። ይቅርታ አድርግልኛ፣ በእናትህ ይቅርታ አድርግልኛ። አብርሽ ቤተሰቡ ምን ነው? በእናትህ አብራ ይቅርታ አድርገኝ። ከምር ነገር አላሰብንም ነበር።

እንዴ መሰለኝ እንደዚህ ያልነበረም እንደዚህ የሆነ አሳይታችሁኝ፣ እንደዚህ አድርገህ ስራው እና ይህን ከሰራው እንሸልማለን ምናምን ነበር። በቃ ሁሉ ነገር በቃ ብዙ ደቂቃ ትቆያለህ። ደግሞ ቆይ እኮ ነው ወንድሜ ጀግና ነው። እየሰቀሰች ነው ነው። ማን ስቆ ማን ይቀራል? ቤተሰብ ስራ ስራ እ ማነው የምትይኝ ማነው የምትይኝ አንቺስ? እንጣላለን። እኔ ይቅርታ አላደርግላችሁም። እንዳብራ ልቀቁኝ! ልቀቅ! ልቀቅኝ! ልቀቅኝ

እንወዳችኋለን፣ እናከብራችኋለን። የምር ቀጣይ ደግሞ እነሱን እኔ ራሴ ጉድ እሰራችኋለሁ። እሱና ይሆናል ደሞ ቀድመኛ በንሰራት አያለም ቀጣይ ደግሞ ከመኪና ነው የምንወረውርሽ። ግን ቢሉን ነው የሚ እና ዞሮ ዞሮ የምር ማለት ነው ያው ዞሮ እንደምታውቁት ነው። እኔም ስራ ፈትነኝ። ያው ትንሽ ታናሽ ወንድሜ ነው ስራም የሚሰራው ደግሞ በቅርብ ቀን ስራ ጀምራለሁኝ። በርግጥ ግን ስራ እስከመጀመር ድረስ በቃ ቢያንስ የተቻለን ፕራንኮችን፣ ቀልዶችን እንዲሁም ድራማ ቢሆን እየሰራን ምናምን እየተወያየን ሀሳቦችን እያመጣን እናንተን የሚያዝናኑ እሚያስተምሩ ምናምን ነገሮችን ይዘን እንመጣለን። ሁላችሁም ቪዲዮን ቫይራል እየታየልን አይደለም እና እንዲታይልን ላይክ እያደረጋችሁ ጀምሩት፣ ቪዲዮን ስታዩ። ከዛ ሰብስክራይብ አድርጉን፣ ከዛ ኮሜንት ጻፉልን። አይዟችሁ፣ በርቱ ለምትሉ ሰዎች ደግሞ ስለምታበረታቱን ግን የምር እግዚአብሔርን በጣም በጣም በጣም ነው የምናመሰግነው። የምር እናንተን የመሰለ ቤተሰብ ስለሰጠን ደግሞ ፈጣሪ መስገን እናንተን የመሰሉ ወንድሞች ቤቶች፣ ጓደኞች ምናምን ስለሰጠ ደግሞ ቴንኪ፣ ወዳችኋለሁ፣ አከብራችኋለሁ። ነገ እስከምትደፉ ድረስ እኛ የምንወዳ ያለን ስለ ደፋነህ ደግሞ ይቅርታ፣ ቤተሰብ እንወዳችኋለን። ሰብስክራይ ማድረግ እንዳይረሳ።